ኢላሁ ቅጣቱን የሚያዘንበው ሚያወርደው ሰራዊቱን የሚያቀው ሀያሉና አሸናፊው አላህ ብቻ። ያኔ የሚታየውን ነው አላህ ላከ። ማዕበል አገሪቱን በውሃ ጣ ወማ ያዕለሙ ጅኑድ ረቢክ ኢላሁ ሙእሚን እንደ አይነትም ክስተት ዝምብሎ አያርፈውም።

አላህ ባሮቹ ሲያጠፉ የሚልከው ሰራዊት እሱ ብቻ ነው የሚያውቅ። ታዲያ ካሊፎርኒያኔ የጎበኛት የአላህ ሰራዊት እሳት ሆኖ ተመለክተ ነው። ሰደድ እሳት በዛ ሁሉ ቴክኖሎጂ በዛ ሁሉ አውሮፕላን በዛ ሁሉ የእሳት ማጥፋት ዘመቻ ሊቆጣጠሩት አይደለም አምስት ፐርሰንቱን ያልደረሱበት የግል አውሮፕላኖች የህዝብ ማመላለሻ አውሮፕላኖች ውሃን እንዲጭኑ ተደርጎ ለማጥፋት ተሞክሯል። አልተሳካላቸውም። 250 ቢሊዮን ዶላር። አላህ አላህ፣ ሰራዊቱን የሚያውቀው እሱ ብቻ። ይሄ ለምን ተከሰተ? ሶስት ምክንያቶችን አዋቂዎቹ ይተነትናል። የመጀመሪያው አዲሱ ተመራጭ ፕሬዚዳንት ዶናልድ ትራምፕ እሱ የተናገረው ንግግር ምን አለ? መካከለኛውን ምስራቅ ሲያስጠነቅቅ ነው። እኔ ወደ በትረ ስልጣኔ ከመምጣቴ በፊት ጋዛ ጋር የታሰሩት የእስራኤል ዜጎች ካልተለቀቁ መካከለኛው ምስራቅ ሳቱ ይፈነዳል። አላህ ቢዚ የሚያደርገው ሳት ላከለት። ሁለተኛው ደግሞ ይሄ ጎልደን ግሎብ የሚሉት አሜሪካ ውስጥ ታዋቂ የፊልም አክተሮች፣ ጋዜጠኞች የሚሳተፉበት ውድድር አለ እዛ መድረክ ላይ ስርዓት ያጣች አንድ ኮሜዲያን የተናገረችውን ንግግር ሌሎች ይጠቅሳሉ። ንግግሩ እንዲህ ነው የሚለው ዓለም ላይ ተጽዕኖ ፈጣሪ ማን ነው ስም ዝርዝር ንገሩት ብላ ትጣራለች። ስም ዝርዝር ይጠቅሳሉ አንድ ሁለት ሶስተኛ የተጠቀሰው የዓለማቱን ፈጣሪ ነው ዜሮ ነጥብ ነው የሰጡት ከዛም እሷ አስከትለ አንድ ቃል ትላለች ጋድ ዩኒቨርስ ዚሮ ሜንሽን ትላለች። የዓለማቱ ፈጣሪ ዜሮ ሮ ነጥብ ነው ያገኘው ትልና እኩይ ቃሏን አስከተለች። አዎ ይሄ ፈጣሪ ወደማይቆጣጠረው መንደር ባይጠቀስ አይገርምም ትላለች። እኔ ተቆጣጣሪ ዋራቸዋላ። ሶስተኛውን ምክንያት ሁለማዎቹ ይጠቅሳሉ። አሜሪካ ፖለቲካል አመራሩ የፓለስታይን ህዝብ

ወደ አመድ ነው የተለወጠችው። አላህ ታዲያ ይህን ሲያደርግ ምን ሰራዊት ላከ! ዜናዎቹ የሚያሳዩት ሶስት አራት ነጥቦች ነው። የመጀመሪያው ንፋስና ደረቁ ሆሊውድ አካባቢ የሚገኙ ሳሮች በመፋጨት የፈጠሩት እሳት ነው አለ አንዱ ጥናት የሚያሳየው። ሁለተኛው እሳትን ከቦታ ወደ ቦታ የሚያጓጉዝ ታዋቂ አሞራል እሱ ነው ይባላል። የሱ ስራ አንድ ቦታ እሳት ሲያገኝ ያነሳውና ሌላ ቦታ ወስዶ ይጥለዋል። የሚጥለው ለማቃጠል አይደለም። እዛ አካባቢ ያሉ ትላትሎች ጉድጓዱ ሲሞቃቸው ሲወጡ ለመብላት ነው። እሱ አደን ላይ ነው ያለው። እሱ የፈጠረው የእሳት ቃጠሎ ነዋል። ሶስተኞቹ ይሄን የፈጠረብን ቻት ጂፒቲ ነዋል። ይሄ መሳሪያ እዛ ይገኛል ቻት ቺፒቲ ማለት በዚህ ዘመን አንድን ሰው አዋቂን ሰው ቻት ማውራት ማለት ይህ መሳሪያ በሳምንት ውስጥ ከሦስት መቶ ሚሊየን በላይ ሐሳቦችን ለዓለም ያቀብላል። ስለዚህ የመሞቅ ዕድል ስላለው እሱ የፈጠረው ሰዓት ነው። አራተኞቹ ደግሞ ከሰማይ ሰዓት ሲዘንብ ተመልክተናል ብለው ቪዲዮዎችን ለቀቁ። የትኛውንም ይጥቀሱ የትኛውንም ይዘንጉ? ወማ ያዕለሙ ጅኑድ ረብክ ኢላ ሁ። ቅጣቱን የሚያዘንበው የሚያወርደው ሰራዊቱን የሚያውቀው ሀያሉና አሸናፊው አላህ ብቻ። የሰው ልጆች ሲያጎሉ ሲያጠፉ ይመለሱ ዘንድ በትንሹ ይፈትናቸዋል። ሰራዊቱ የሚታይ ማይታይ ሊሆን ይችላል። ማይታይ ሰራዊት አላህ ልኮብን ነበር። 2019 ላይ ኮቪድ 19 የምንለው አለምን ማስክ አስለበሳት አላህ አለም አቀፍ ጉዞዎች ተቋረጡ። ስብሰባዎች ተዘጉ። ሰርጎች ተከለከሉ። ሰው ቤቱ ሆኖ እንዲሰራ ግዴታ አደረገበት። ሃያሉ አላህ እንዲህ ነው በማይባል ሰራዊቱ፣ በማይታይ ሰራዊቱ ኃያሏን ልዕለ ኃያል ሚሏትን አሜሪካን በርካታ ሺህ ህዝቦችን ጨርሶባታል። ዓለም ላይ ብቻ ኮቪድ ሰባት ሚሊዮን ህዝብ ቀጥፎ ሄዷል። አሜሪካ በኮቪድ ብቻ አስራ አራት ትሪሊየን ዶላር ገዝራል። ቢሊየን አይደለም ትሪሊየን ዶላር። እችን ሀገር አሁንም አላህ ከሁለት ወር በፊት ፍሎሪዳ ላይ ማዕበል ልኮ ፈትኗታ። የፍሎሪዳው ማዕበል ታስታውሳላችሁ? የፍሎሪዳ ነዋሪዎች፣ ታዋቂ ሰዎች አገር ጥለው ለመውጣት መንገድ ላይ የተጋፉበት መንገድ ላይ ነዳጅ አልቆባቸው መኪናቸው ውስጥ ያደሩበት

ምድር ላይ ቢዚ ሁነዋል። ወደ ሰማይ ቀና እንዲል፣ ያ ረብ ምን ነካኝ እንድትል፣ ከሌሊቱ እንድትነሳ፣ አላህ ምንድን ያጠፋውት እንድትለው፣ አላህ ከራስ ጋር ሒሳብ እንድትሰራ በታሪካ አምድ አላህ ሰራዊቱን እሱን ላመጹት ባሮቹ ልኮ አስጠንቅቋቸዋል። ነቢዩላህ ሙሳ አለይሂ ሰላም አላህ ወደ አምባገነኑ ፊርዓውን ላካቸው። የበኒ እስራኤል ዜጎችን ባሪያ አድርጎ ለዓመታት አሰቃይቷቸዋል። ሴቶችን ይተዋል ወንዶችን ያርድ ነበር። አምባገነን ነው። አላህ ነቢዩላህ ሙሳን ወደ ፊርዓውን ላካቸው። ፈቁላ ለሁ ቀውለን ለይነን ለስለስ ብላ አናግረው እንዲመለስ ተስፋ ይደረጋልና ዩ ነቢዩላህ ሙሳም ሄዱ፣ ፊርዓውንን አናገሩ። አልሰማም። ሊቀበላቸው ፍቃደኛ አይደለም። ሊገላቸው ሁሉ ወሰን በእኔ እስራኤሎችንም ሊለክ ለመስደድ ፍቃደኛ አይደለም። ያኔ አላህ ሰራዊቶቹን አከታትሎ ላክ የመጀመሪያው ሰራዊት ፈአርሰልና ዐለይሂሙ ጡፋን፣ የእርሻው የአዝመራው የሀብቱ ነበር። ልቡን የነፋው አላህ ማዕበል አከባቸው። ከተማይቱን ውሃጠባት አዝርዕቶቻቸው ሁሉ ወደሙ። ደነገጡ። ወደ ሙሳ መጡና፣ ሙሳ ወይ በቃ እናምናለን የበኒ እስራኤል ዜጎችንም እንለቅልሃለን ካንተ ጋር ይሄን በላ አንሳልን፣ አልክ አላህ እንደምመሙልላህ ነው። አላህም ይሄን ማዕበል አነሳው፣ አዝርኦቶቹ እንደ አዲስ አበቡ። ያኔ ማዕበሉ ህዷል፣ ሙሳ ምን ያመጣል፣ ወደ መጻቸው ተመለሰ። አላህ ሁለተኛ ሰራዊት ተላቀ፣ ወልጀራድ አንበጣ ደግሞ ለቀቀባቸው። አዝርእቱን እንዳለ አንበጣው አወደመው። በሚሊየን ነው የተላከው። ምናልባት ቢሊዮን ይሆናል። አላህ የላከ የሚቀመጡበትን ወንበር ሁሉ የሚበላ ፍራሻቸውን የሚበላ አዝርዕቶቹን የሚበላ አንበጣ አላህ አስከተ። አሁንም ወደ ነቢዩላህ ሙሳ መጡ። አላህ ያንሳልን፣ ጌታህን ለምን አሏቸው። አሁንም አላህ አነሳ። ሲያነሳ ትንሽ ተረጋጉና አንበጣው ሄዷል። ለምን ሙሳ የምንሰማው፣ ወደ አመጻቸው ተመለሱ። አላህ ሶስተኛ ሰራዊት ላከ። ወልቁመለ ተባይ ላከባቸው። አንዳንድ ሙፈሲሮቹ ቅም አለ አከባቸው። ሰውነታቸው ሁሉ ከላ ፍራሹ ሁሉ ቅም አለው፣ መደገፊያው ቅም አለው፣ ፈረሶቻቸው ቅም አለው። አገሪቱም በቅም አልሞላት ሞላታ። ከሰቃዩ ተሰቃዩ፣ ማከክ ሆነ፣ መፈቀጥ ሆነ። ከዛም ነቢዩላህ ሙሳ ጋር መጡ፣ አስነሳልን አሉ። አላህ አንጠየቁ አላህ አነሳው። ታጋሹ አላህ ሱብሓነሁ ወቢሐምዱ። ከዛ እሱም እንደወጣ ወደ አመጻቸው ተመለሱ። አላህ አራተኛ ላወፋ ፋዕ ማለት እንቁራሪት ማለት እንቁራሪት ላከባቸው። ቤቱን ጎዳናውን አደባባዩን እንቁራሪት ሞላ። ሲተኙ እንቁራሪት ነው፣ ሲበሉ ምግቡ ላይ እንቁራሪት መጥተው ያርፋል። አንዳንድ ሙፈሲሮቹ ምናል አፋቸውን ሲከፍቱ እንቁራሪት ይገባል። ሕይወት አስጠላቻቸው፣ ተንገላቱ። ያኔ ወደ ነቢዩላህ ሙሳ መጡ፣ እባክህ አምነናል ህዝቦችንም እንለቃለ። አላህ አነሳህ። አሁንም ወደ አመጻቸው ተመለሱ። አላህ አምስተኛ ፈተና ላከባቸው፣ ወደመ ደም ላከባቸው። ወንዙ ደም ነው፣ ኩሬው ደም ነው፣ ሲጠጡ ደም ነው፣ ሲያበስሉ ደም ነው። አንዳንዶቹ ይነስራቸውም ጀምራል። ደም አረገው አላህ አገሩ። ከዛ አላህ አስከተለ አያትን ሙፈሰላት። የተብራሩ ምልክቶችን ላክን፣ ሊቀበሉ ፍቃደኛ ፈስተክበሩ ፈካኑ ከውመን ሙጅሪሚን ይላል። አመፀኛ ህዝቦች ነበሩ። ለእዛ መጨረሻ ወንዙ እንዲበላቸዋላ ያደረገዛ አላህ ታጋሽ ነው። አላ ምልክቶችን የራገ የሰው ልጆችን ያስጠነቅቃል አዛኝ ነው። አላ አልተቀበሉ መጨረሻ ግን መስመጥ መጥፋት ሆነ እጣ ፈንታችን። የአላህን ሰራዊት እሱ እንጂ ማንም ያቀ፣ ምን እንደሚልክ አላህ አታቀው። አንድ ባሪያ ሁሉ የአላህን ይጠነከካል፣ ኢስቲግፋር ያረጋል። ማያጎላለን እንደ ካፈርነን እኮ አለ አፈር ይደፈርሳል። ማጥፋታችን አይቅርም፣ እናጎላለን፣ ነፍሲያ ታሸንፈናለች፣ ዱንያዊ ፍላጎት ይረታናል። ልኗሽ ልንሳሳት እንችላለን። አልሐምዱሊላህ ወደ አላህ እንመለሳለን። አብራሃተል አሽረምን ሁላችሁ ታውቃላችሁ። አብራሃተል አሽረም ካዕባን ለማጥፋት የሄደ የመን አካባቢ የሚገኝ ጀነራል፣ ወደ ካዕባ አካባቢ ሲደርስ ለማፍረስ ሲጠጋ፣ የቁረይሽ መሳፍንት ባላባቶች ተራራው ላይ ሆነው አላህ ምን ሰራዊት እንደሚልክ ይጠብቁ ነበር ንፋስ ነው የሚልከው? ዝናብ ነው? ማዕበል ነው? እሳት ነው? ይጠብቁ ነበር። አላህ ለየት ያለ ሰራዊቱን ላከ። ከጀሃነም እሳት የተጠበሰ ድንጋይ የሚይዙ አዕዋፋትን አከታትሎ ላከ። አባቢል ይላቸዋል። አንዱ አንዱን ተከትሎ የሚመጣ ሰራዊት እንዳላ ጠፋች።

የአላህን ሰራዊት አላህ እንጂ የሚያውቅ የለም። ሙእሚን እንዲህ አይነት ክስተት ሲያይ ወደ አላህ ይመለሳል፣ ታላቅነቱን ያውጃል፣ ወደሱም ተውበት ያደርጋል። ሁላችንም ወደ አላህ እንመለስ። ውድ ምእመናን፣ በዚህ በተከሰተው የክስተት ሌላ አንድ ክስተት አሁንም የዓለም መነጋገሪያ ሆኗል። ክስተቱ ወዲህ ነው። እናንተ እንደምታውቁት ገዛ ላይ ከ85000 ቶን በላይ ቦምብ ዘንቦባቸዋል። 46000 ህዝብ ለህልፈተ ሞት በቅቷል። አላህ ሸሂድ አርጎ ይቀበላቸው። አንድ ዓመት ከስድስት ወር ተጨፍጭፈዋል። ግን እዚህ መንደር እዝነት መነጨ። ከወደመው መንደር እየወደመ ላለው ካሊፎርኒያ ደብዳቤ ተላከ። አዎ የገዛ ሰዎች ናቸው። መፈክር ይዘው ወጡ። የሚያናግዱትም የካሊፎርኒያ ሰዎችን ናቸው። ምን እንርዳችሁ ይላሉ። መገፋትን እኛ እናቀዋለን። ቤት ማጣትን እኛ እናቀዋለን። መሰደድን እኛ እናቀዋለን። ህመሙን ስለምናቀው ህመሙ ላይ ምን እንርዳችሁ ብለው ወጥ የእስልምናን ህዝነት የእስልምናን ትልቅነት ለዓለም አወጁ። አው ሙእሚን መነጽሩ ንጹህ ነው። መንግስታት የሚያጠፉትንና ህዝብን ነጥሏል። አንድ አካባቢ ያለ ህዝብ በመሪዎቹ አይወሰን። ብዙ ውሳኔዎች ፖለቲካል መሪዎች የሚወስኑት እንጂ ህዝቡ አለነው።